አሰላሙ አሌይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ናኝ። ዛሬ የማሳያችሁ ገነቲ የሚሄደውን የሁለተኛዋን ልጅ አስቤዛ ነው ማለት ነው እና አንድ ጥቅል ለምንጣፍና ምጥን የሆነ በርበሬና ሽሮ፣ አንድ ፌሮ ምድጃ፣ መጋረጃ ነው የማሳያችሁ ማለት ነው። እንግዲች ይሄ አጠቃላይ ሰላሳ አራት ሺ ስምንት መቶ ሀያ ብር የፈጀ ነው። ትሉም ስለማቅ ነው ይሄ ጥቅል ምንጣፍ በጣም ቆንጆ ማሻላ ተባረክ ረህማን የሆነ ከለር ያለው ነው። ላሳያችሁ እዚህ ጋር ጫፍ ላይ ለሳምፕል ይደረጋል ማለት ነው። ይሄ ነው የኢትዮጵያ አንደኛው ማለት ነው። 25 ሜትር ይሄ ሁለት ሰው ነው ሲያስገባው ቤት ክብደቱን አጠይቁኝና ይሄንን 8250 ብር ገዝቼላታለሁ ማለት ነው። ከዛም በመቀጠል ፌሮ ምድጃ ነው። ፌሮ ምድጃ ሺ አምስት መቶ ብር ገዝችላት አለው። እዚህ ጋ መጋረጃ አላት። ይሄ ለፍርንች ዶር ይሆናል። በነገራችን ላይ ለፍርንች ዶር ይሆናል በጣም የሚያምር ሁለት መጋረጃ ነው። ይሄ ይሄ ደግሞ ነጠላ አንድ ብቻ ነው ለመስኮት። ሁሉንም ለመስኮት ማድረግ ትችላለች ነጠላ ማለት ነው። በጣም የሚያምር ማሻአላ ተባረክ ረህማን የሆነ መጋረጃ እጅግ በጣም ጽዳታቸውን የጠበቁ መጋረጃዎች ናቸው። እነዚህን ስድስት ከሀምሳ ስድስት ከሀምሳ ሺ ዘጠኝ መቶ ሀምሳ ብር ሶስቱን መጋረጃዎች ገዝቻቸዋለሁ ወይነጠጅ በእንትን ነው ቤጅ ከለር ነው። በጣም ነው የሚያምረው። ከዛም ደግሞ ቀለል ባለ አሁን ለምሳሌ ፍረንች ዶር መጋረጃ ለማሰራት አቅማችሁ የማይፈቅድ እህቶች አላችሁ፣ እንደው እንደ መቀያየሪያን በትገዙት ቤት ውስጥ በጣም ቆንጆ የማይደብር የሆነ መጋረጃ ነው። ኦሞ ከለር በጣም በሚያምር ይሄን ገዛሁላት ማለት ነው። እና ይሄንን አሁን ለፈረንች ዶር መቀያየሪያ ያንኳ ትልቁ ቢኖራችሁ ይሄን ራሱ ቢኖራችሁ፣ ዋጋው አንደኛ የተጋነነ ዋጋ አይደለም። ያን ልታጥቡ ስትሉ ይሄን ተጠቀሙታላችሁ ማለት ነው። መቼም ኢትዮጵያ ስትመጡ ሁሉን ነገር ታቆታላችሁ። እዛ ሆናችሁ አታቆትን። በቃ እዛ ያለውን የተመቻቸ ኑሮ ነው የምታውት ና እዚህ ጋር ስትኖሩ ደግሞ መጋረጃ ማውጣት ማውረድ አለ። ትራስ ልብስ፣ ፍራሽ ልብስ በሳምንት ካልቀይራችሁ ቤታችሁ አያምርም። መጅልስም ከሆነ ካላጸዳችሁት አያምርም ልባችሁ በዛ ላይ ይሻላችሁም። ና ሁሉንም እዚ ስትመጡ ታውታላችሁ። ዞሮ ዞሮ እኔ ለዚህ ለህቴ ሙሉ ይሄን ይሄንን ከምታደርገው ይሄንን አምስት ሀባ ከምገዛ ሁለቱን ይሄን አደረግኩላት ማለት ነው። የዚህ ዋጋ 2600። ስለዚህ ይሄ የራሱ የሆነ ገበር አለው። ይሄ ከላይ ያለው ሻሹ ነው። ብቻ የሚያምር መጋረጃ ነው። ይሄን የገዛሁላት 2600 ብር ነው። ፌሮም ምጥን የሆነ በርበሪና ሽሮ አለን ማለት ነው። ይሄ በርበሪና ሽሮ ሲዘጋጅ እንግዲህ ሽሮ በነጭ ሽንኩርት፣ በዝንጅብል፣ በጭናዳም አዝማሪ ኖ እንዲሁም እርጥብ ድንብላል ተደርጎ በርበሪ ከዚ ከ14 ኪሎ ከአንድ ኪሎ በላይ ተደርጎበት እንደምታወት ከለሩ በጣም የሚያምር ድምቅ ያለ ነው። በዚያ ተያድራል ጠዋት ይሰጣል። ከደረቀ በኋላ ደረቅ ነው የሚደረግበታል ማለት ነው። እንግዲህ ያክል ዋጋ ተከፍሎበት የሚዘጋጅ ሽሮና በርበሪ ነው። ማሳያቸው ሽሮ ባቄላ በሁለት መቶ ያ ባቄላ ነው። ከሁሉም አምስት አምስት ኪሎ አስራ አምስት ኪሎ ነው ያዘዘች። ባቄላ በሁለት መቶ ሽ ማን ነው አተር በሁለት ከሀምሳ ጓያ ደግሞ በመቶ ሰማንያ ብር ሂሳብ ነው። ይሄ ማለት ነው። ነጭ ሽንኩርት 300 ብር ነው ኪሎ ኪሎ 300 ብር ነው። አንድ ኪሎ ማለት ነው። ከዛ መጨረሻ ላይ ደግሞ ደረቅ ቅመም አለው ማለት ነው። እና ቅመሙ ብቻ ወደ 2700 ብር የሽሮ ይዟል ማለት ነው። በርበሬ 550 ብር ነው። 7700 ብር ይሆናል ማለት ነው። 14 ኪሎ በጣም የሚያምር ማሻአላ፣ ተባረከ፣ ማሻአላ ዋው! እጀነን ሽታ በጣም የሚያምር ፏያ ያለ ውበቱን የጠበቀ 14 ኪሎ በርበሬ 15 ኪሎ ሽሮ ነው። በርበሪ ዛላ 550 ብር፣ 7700 ብር ይመጣል። ከዛ እርጥብ ቅመም፣ ደረቅ ቅመም ተደርጎ በቀይ ሽንኩርት፣ ዝንጅብል፣ ጭናዳም ተደርጎ ተደልዞ ከደረቀ በኋላ ይሄን ይመስላል። ሁላችሁም እንደምትወዱት ተስፋ አረጋለሁ። ሽሮም ይሄ ነው እንግዲህ። ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁኝ። ስለሁሉም ሁሉም ማስተያየታችሁ ከልብ ነው ማመሰግነው።